መውለድ ያልጨረሳችሁ ሰዎች እንደው ምን እያላችሁ ነው የምትጸልዩት? የተከለየ የብፁዕ አባታችንነት አደራህ ጌቴ ማህፀኔን ጉድ አታሸክመው ለአንተ መለድ የማይሆነውን ያልተባረከውን እንዳሰጠኝ ማህፀኔን ዝገዋሉ። ምን እያላችሁ ነው የምትጸልዩት? መውለድ ያልጨረሳችሁ። እሱም በስንት ኪዲን ጦዞ ተቃጥሎ ተቃጥሎ የእግዚአብሔርን ቤተ መቅደስ የዘጋችሁ መጥመቀ መለኮት በእናቱ ማሕፃን ታላቁ ነቢይ ቅዱስ ኤርምያስ በእናቱ ማኅፀን መንፈስ ቅዱስ ነው የተቀበላው ብቁ ሆናችሁ ተገኙ ተቀድሳችሁ ተገኙ እንደነዚህ ያሉ ቅዱሳን እንዲወጡበት ይብላኝላችሁ ማኅፀን የዘጋችሁ ይህንን የአጋንንት ትምህርት ያስተማራችሁ የሰይጣን መምህራን የአጋንንት መምህራን እግዚአብሔርን አላዋቂ አድርጋችሁ ትውልዱን ገደል የከተታችሁ ትንቢቱ ተጽፏል መቃበያን ካልዕ ምዕራፍ አንድ ከስምንት እስከ አስራ ሶስት ፀንስ ያስወረዳችሁ ሄኖክ አስራ ዘጠኝ ሀያ ሰባትና ሀያ ስምንት ቁጥር ፀንስ ያስወረዳችሁ እናገረዋለሁ መቃበያንን አንድ ከስምንት የእግዚአብሔር ሀገር እንደ አትክልተኛ ጎጆ አደረጋችኋል አትክልቱን የሚፈልገውን ቦታ ሲደርስ ወደ ፍርስርስ አርጓት ቅድስተ ሀገርን አረከሳችኋት። መኖሪያ ከተሞቻችሁ የፍርስራሽ ክምር ይሆናሉ። እኔ ነኝ የጻፍኩት ነግሪያለሁ። ምራፍ መኖሪያ ከተሞቻችሁ የፍርስራሽ ክምር ይሆናሉ። ቅዱስ የእግዚአብሔርን ሀገር አረከሷት። ከሰይጣን በተማሩት ትምህርት ከሴቶች ማኅፀን ፀንስን አወጡ እግዚአብሔር እስኪቆጣ ድረስ

እቅድ ሊሳካ ጽንስ አስወርደህ ማህፀን ዘግተሽ እቅድሽ ሊሳካ፣ የእግዚአብሔር መቅደስ አፍርሰህ አፍርሰሽ፣ ይብላኝላችሁ ይህን ትምህርት ያስተማሩ። ከተጸነሰባት ሰከንድ ጀምሮ ሙሉ ሰው ነው። ሁለት መላይት ይመደባሉ። ያስወረዳችኋቸው ሁሉ በሙሉ ተመዝግቧል። ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት ዘጠኝ ቁጥር ስድስት ደም ያፈሰሰ ደሙ ይፍሰስ። ልዑል እግዚአብሔር ሰውን በመልኩ ፈጥሮታንና የእናተ ልጅ በተጸነሰ በአርባ ቀኑ ሙሉ እጁ እግሩ ሰውነቱ ጆሮ ሁለመናው ሰው መሆኑ የሚለየው በአርባ ቀኑ ይብላኝላችሁ ጸንሶን ያስወረዳችሁ ያፈረሳችሁ ወጣ ወረድ የሚገባ የሚጠቀምበት የለም እንጂ ንስሃ እግዚአብሔር ንስሃ የሕይወቷ